እስኪ አንተ እውቀት የላቸውም ቤተሰብ አልወከለቻቸውን ካልክ፣ እስኪ ከየቱ ነው የመጣው ይሄ እውቀት? ጎዳና አድገህ ነው የሚመጣው ይሄ እውቀት? በየጭፈራ ቤቱ አድገህ ነው የሚመጣው እስኪ አንተ በቃ እውቀት የላቸውም ካልክ፣ እስኪ ከነሱ ጋር ግባና ዲቤት አድርግ። በቃ የሆነ መንፈሳዊ ርዕስ አንሳና ተወያይ። የዛ እኔ ታከብራችኋለሁ። በሚገባ ነው ታከብራቸው። ስለዚህ እናከብራችኋለን። እግዚአብሔር ይመስገን። መልካም ቀን።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 ማን ነው በስድብ እግዚአብሔር ለመስበክ የሞከረ ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ቤተክርስቲያንም የቆመችው በከበረ የደም ዋጋ ነው የቆመችው። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ነፍሳቸው ከመናወፅ ብዙዎች ወደ ስህተት ጎዳና ከመሄድ ባሉበት እንዲጸኑ ያደረጉ ናቸው። እሺ፣ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባሉ ማንብላ ያልካቸው ማለት ነው ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ከን ኢብራሂም እንግዲህ የሰርግህ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ፣ እንደዚህ ለመናገር በቃ ማለት ነው።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 እኛ ደግሞ እንላችኋለን። አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛም ደግሞ እኛ ደግሞ እሱ እንደሆነ እንወቅሰዋለን ማለት ነው። ለምን ትክክል ስላልሆነ፣ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን፣ እንደዚህ ደግሞ ትክክል አይሆንም። በሐሰት የምን ያኔ ነው በሐሰት የምንመሰክለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድ ነው ከመጽሐፍቶቻችሁ ይህንን ግን የጀመራችሁት እነማን ናችሁ? እናንተ እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናቀውም እንዴ? ስንት መጽሐፍት እንጻፋችሁ አናቅም። መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ውስጣዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁ እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ፣ ያን ሰዓት ላይ እንዋቀሳለን። ይሄ በሌለበት ሲቀጥል ደግሞ ወንድም እሸቱ ነገሩን ባልተረዳህበት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 በየትኛውም መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉም። የኔ የ17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም። የቴዲ አፍሮ ዘፈንም በመገባበዝ ብቻ የሚቆም የሰላም ስምምነት የለንም።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 ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም። የሀገርና የሃይማኖትን ታሪክ ለመሸጥ ቤተመንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል። በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉ። ስለዚህ ፖለቲከኛ ልሁንም አልሁንም መሬት ላይ ያለውን ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው። ይቅርታ፣ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። ሰላም፣ ጤና ይስጥልኝ። እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ። መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብ ኖሮ አይነው ጥሩ ልብ አለ። መስጊድ ቢትጠራ እስላም ቢጠራ ክርስቲያን ቢጠራ አባቶች ቢጠሩ ገዳማውያን ቢጠሩ ሁሉንም የማድረግ ልብህ ጥሩ ነው፣ እግዚአብሔር ያዘለቀልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍህን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ቢዚ አደረክ አላደረክ አንተ ጓደኛ አላደረክ አላደረክ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝ ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነ ነፍሱ ሊበሉት ለተዘጋጁት ሰዎች ህግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል አትናገር፣ ይቅርብ። ይህ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም ብለ ተነስተህ የምትቀልደው ጆክ አይደል። ዛሬ ባልተናገርክ በቀረ ኖሮ፣ ሌላ ጊዜ ግን ምንም አታገኝም። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። የሰውን በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛ ነኝ ዋጋ የምትከፍልበት ይመስለኛል። አድረው ብለህ የሰራው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ስመው። ለማንኛውም እንደኔ እንደኔ ዛሬ ባትናገር ይሻል ነበር ዝም ብለህ እሸቱ መለሰ እኮ ልክ ነው እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራሁ ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ ቢካዝ አይ ሪስፔክት ሶ እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው የማከብርህ በጣም ነው የምወድህ። እንደ አንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማተቦች እንዲሁ ነን። ወጥተን ለምን ብለን ስንናገር ሀሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሀሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው የሚጮኸልን። ለእኛ ብሎ የሚቆማባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፈዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲኛው ለፍልፌ ሁለት ሺህ ሰው ምናምን ሊያኝ ይችላል አይ ነው ግን እንዳንድ ኦርቶዶክስ አያ ይለፈኝ፣ እውነት ቪዲዮውን አላየኸው ሆነ ነው? በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላክ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል። ነው ጥያቄው፣ ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው፣ ይገባኛል ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግህም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለ ማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው። እንዲህ ተቃራኒ ሆነን ለምን እንዲሆናል ብለን ስን ከአንተ ሀሳብ ተቃራኒ ሆን ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም የምጸየፈው፣ እንደ ግለሰብ በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምፃችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ እናንተ ጉዳይ ሲሆን ድምፃችሁን ተጠቅማችሁ እምነታችሁን፣ እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው። በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ሕገ መንግስቱ ለእነሱ የሚሰራ የሚመስላችኋሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን ከመንግስት መንግስት አይሰማችሁም። እኛ እንዳንሰማችሁ ደግሞ እየተሰራ ነው ያሉ አሁን እኛ እንዳንሰማችሁ እያደረጋችሁ ያላችሁ ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብጠጡ ብዬ እመክራለሁ። አይ ዘመን